በታንዛኒያ ተቃውሞ የተፈጸሙ ግድያዎች እንደሚመረመሩ ፕሬዚዳንቷ ተናገሩ። የታንዛኒያ ፕሬዚዳንት ምርጫውን ተከትሎ የተነሳውን ተቃውሞ እና የተፈጸሙ ግድያዎች ላይ ይፋዊ ምርምር እንደሚያካሂዱ አስታወቁ። መንግሥት ተቃዋሚዎቹ ላይ የኃይል እርምጃ ወስዷል የሚል ክሶች መበራከታቸውን ተከትሎ ፕሬዚዳንቷ ምርመራ እንደሚያደርጉ ገልጸዋል። ሳሚያ በ98% ድምፅ ምርጫውን አሸንፈው በፕሬዝዳንትነት ቀጥለዋል። በምርጫው ማግስትም ከተነሳው ተቃውሞ ጋር በተያያዘ ቢያንስ 240 ሰዎች በሀገር ክህደት ተከሰዋል። ዐቃቤ ሕግ ከተቃውሞ ጋር በተያያዘ በቁጥጥር ስር ለዋሉ ሰዎች ርሕራሔ እንዲያሳይ ፕሬዝዳንቷ ጠይቀዋል። የሚያደርጉትን አያውቁምና፤ አባት ሆይ ይቅር በላቸው በማለት የመጽሐፍ ቅዱስ ቃል አጣቅሰዋል። የተባበሩት መንግሥታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱክ ከተቃውሞ ጋር በተያያዘ የተፈጸሙ ግድያዎች እና የሰብአዊ መብት ጥሰቶችን በግልጽ እንዲመረመሩ አሳስበዋል። ፕሬዝዳንት ሳሚያ ምርመራ እንደሚደረግ የገለጹት ከኮሚሽነሩ ማሳሰቢያ በኋላ ነው። ከምርጫው ጋር በተያያዘ በተነሳው ተቃውሞ በመቶዎች የሚቆጠሩ ሰዎች እንደሞቱ ተቃዋሚዎቹ ገልጸዋል። መንግስት የሟቾችን ቁጥር ገና ይፋ አላደረገም። ላለፉት ስድስት አስርተ ዓመታት የተረጋጋች በነበረችው ታንዛኒያ የተነሳው ተቃውሞ በርካቶችን አስደንግጧል። ፕሬዚዳንቷ ህዝብ በተወካዮች ምክር ቤት ተገኝተው ባደረጉት ንግግር ድርጊታቸው ምን እንደሚያመጣ ባለመገንዘብ ተቃውሞውን የተቀላቀሉ ሰዎች ላይ ዐቃቤ ሕግ እንዳይጨክንም ተማጽነዋል። ብዙ ወጣቶች ታስረው በሀገር ክህደት ተከሰዋል፣ ምን እያደረጉ እንደነበር አላውቅም። እናት እንዲሁም የዚህ ሀገር ጠባቂ እንደመሆኔ ርሕራሔ እንድታሳያቸው ጠይቃለሁ ብለዋል። የፖለቲካ ፓርቲዎች ሀገሪቱን ሳይጎዱ እንዴት በፖለቲካ መሳተፍ እንዳለባቸው እንዲመካከሩም ጥሪ አቅርበዋል። አዲስ ህገ መንግስት ለማራቀቅ ሂደት እንደሚጀምሩም ፕሬዝዳንቷ ቃል ገብተዋል። በወጣቶች የተመራው ተቃውሞ ዜጎች በሀገሪቱ አስተዳደር መመራራቸውን በአደባባይ አሳይተዋል። በታንዛኒያ የተጠበቀው ለውጥ ባለመምጣቱና የወጣቶች ቁጣ ከጊዜ ወደ ጊዜ እየተባባሰ በመምጣቱ ምክርቤት ተቃውሞ መቀጠሉን ተንታኞች ገልጸዋል። የሀገሪቱ መንግስት ተቃዋሚ ፖለቲከኞች ላይ እያደረሰ ያለው አፈና እና እንግልትም በርካቶችን አስቆጥቷል። ምርጫው እየተቃረበ ሲሄድ ገዢው ፓርቲ ሲሲሲኤም በስልታዊ መንገድ ተቃዋሚዎችን ከምርጫ ፍክክር ውጭ አድርጓል። የፕሬዝዳንቱ ሳሚያም የማሸነፍ እድል እንዲሰፋ የታንዛኒያ ዋነኛ ተቃዋሚ ሲታሰሩ፣ ሌላኛው ተቃዋሚ ከምርጫው ታግደዋል። ምርጫ የተካሄደው ዋነኛው የተቃዋሚ ፓርቲ መሪ ቱንዱ ሉዊሱ ታስረው በሀገር ክህደት ከተከሰሱ በኋላ ሲሆን፣ ፖለቲከኛው ግን ክሱን አስተባብለዋል። ፕሬዚዳንት ሳሚያ በአውሮፓውያኑ 2021 የመጀመሪያዋ ሴት የሀገሪቱ መሪ ሆነው ሲሾሙ ዲሞክራሲያዊ ለውጥ እንደሚያመጡ ተስፋ ተጥሎባቸው ነበር። ስልጣን ከያዙ ስምንት ሰሞን ተቃዋሚ ፖለቲከኞች በመጋበዝ ለአሳታፊነት ለማረጋገጥ ሞክረዋል። ሆኖም ግን ሳሚያ ከጊዜ ወደ ጊዜ ተቃዋሚዎች ላይ የሚያደርሱት ጫና እየበረታ መጥቷል። ታንዛኒያ ከቅኝ ግዛት ነጻ ከወጣች ወዲህ ከገዢው ፓርቲ ሲሲኤም የአገሪቱ ፖለቲካ እና መንበር ስልጣን ተቆናጦ ቆይቷል። አምነስቲ ኢንተርናሽናል ያወጣው ሪፖርት የዘፈቀደ እገታ፣ ስውራ ሰወራ፣ ስቅይትና ግድያ መፈጸሙን ያሳያል።